እታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ። እንባን በለመለሙ ጣቶቹ ጠረገ። ከእግዚአብሔር ጋር ጊዜ የሌለው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 መሽቶ ሲነጋ በእግዚአብሔር ፊት አያጎረመርምም። እናቶቼ ነገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባይ፣ እግዚአብሔር ይመስገን እንላለን አይደል? ግን ቀጥለን ደግሞ ምናቀርባት ደግሞ ሮሮ አለች አይደል? እባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አድረን እንላለን። ምን አዳር አለ ብለህ ነው የውሌሊቱኮው እንዲሁ ነው የነጋልኝ እንላለን ግድ የለም ስትገላበጥ ብታድርም ሌሊቱን ያነጋል ማነ ብቻ ነው? ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አንሰ ሰከብ ኮኖም ኮተንሳይኩስም እግዚአብሔር አንሳን ይላል። ጠዋት ተነሥቶ በማለዳ እግዚአብሔር ላይ አያጎረመርምም። እንዲህ ነው የሚለው። እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ። እንዴት እንደተኛችሁ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም። አታስተውሉም። ደግፎ ያነቃችሁ ማን ነው? ወታችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው? አማኑኤል ስላለ ብቻ ነው። እውነት አዘት ብዙሪያችንን ካዳመጥነው አይን የማያስከድን ነገር አለ። ግን መድኃን ያለ ምን አምነን አይናችንን እንከድናለን። እሱም ደግሞ ታምሮ ሌሊቱን አንግቶ ደግፎ ያነቃናል። ደግፎ ላነቃችሁ ለአማኑኤል ክብር ይሆን እና ዳዊት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 ስለዚህ እዚህ ያለነው ምሮን እንጂ መርምሮን አይደለም። ክብር ለስሙ ይሁን። ምሕረት የተደረገልን ነን። ይቅር የተባልን ነን። ኃጢአታችን የተቀደነልን ሰዎች ነን።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 አዎ በኑሮ ያለ ውጣ ውረድ ኑሯችንማ የተራራን ያክል ገዝፎ የታየ መከራችን የተራራን ያክል ገዝፎ ታይጦን መውጣት የማንችለው ተራራ ከፊት ለፊታችን ይደቀናል። ከተራራው በላይ ግን እግዚአብሔር ምንድነው? ከኑሯችን በላይ ማን ትልቅ ነው? እግዚአብሔር ትልቅ ነው። ትልቁ እግዚአብሔርን ይዛችሁ ምን ታጣላችሁ? ከትልቁ ከእግዚአብሔር ጋር ተጣብቃችሁ ምን ይጎድልባችኋል? አማኑኤልን ይዛችሁ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 መለያየት አለ ውስጣችን፣ መከፋፈል አለ ውስጣችን፣ ዘረኝነት አለ ውስጣችን፣ ብሔርተኝነት አለ ውስጣችን፣ ጎሰኝነት አለ ውስጣችን። ሰፊ ሀገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። ነጭ ያለበሰን አማኑኤል እንደ ምሕረቱ ብዛት ነው። አማኑኤል ሸፍኖልን ነው፣ መድኃኔ ዓለም ከድኖልን ነው። እንጂማ ሥራችን በእግዚአብሔር ፊት ቢገለጥ መስህ ኃጢአትን ትትዓቀብ እግዚኦ መኑ ይቀውም ቅድሜ ካደለ ያለው ኃጢአትን ብትጠባበቅ በፊት ማን ይቆማል፣ እኮ ነው ያለው። እግዚአብሔር ኃጢአታችን ቢቆጥርብን ኖሮ በእግዚአብሔር ፊት ባለ ሞገስ ሆኖ የሚቆም ማንም የለም። ተሸፍኖልን ግን ቆመናል። ይሄንን ነገር እንዳትረሱ ወገኖቼ፣ የሰማችሁኝ ነው። ተሸፍኖልን ይቆም ነው። ይገርማችኋል አንዳንድ ጊዜ እግዚአብሔር ይቅር ያለን ሰዎች ነን። እየሰማችሁኝ ነው። ዛሬ መድኃኔዓለምን የምናገለግለው ይቅርታውን ስለምናውቅ ነው። ብዙ በደላችን ስለተተወልን ነው። ብዙ ኃጢአታችን ስለተሰረዘልን ነው። እንደምረቱ ብዛት በምረቱ ብዛት ስለተጎበኘን ነው። ባለ ብዙ ምረት በሆነው በአማኑኤል ስለተጎበኘን ነው። አንዳንድ ሰዎች በድፍረት አባትነታችንና ክህነታችን ይረሱና በውስጥ መስመር ይጽፉልናል። እየሰማችሁኝ ነው። በጣም ነውር የሆኑ ነገሮች ፕሮፋይላቸው ሲታይ የመቤታችን ስዕል አለው። ፕሮፋይላቸው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ አለው። እንባዋን በለመለሙ እጣቶቹ ጠረገ። እንዲህ ነው የሚያደርግ ዘመድ ለሌለው መድሙቶበት ወይም ረዳታቶ የሚያለቅሰውን ሁሉ ዛሬም በለመለሙ እጆቹ እንባ ይጠርጋል መድኃኒዓለም። የእሷን ጭንቀትና የእሷን ልቅሶ እያሰቡ የኔንም እንባ አብስልኝ ብለው የሚለምኑትን ዛሬም ያብሳል እንባ። የኢትዮጵያን እንባ ያብስልን መድኃኒዓለም፣ የኢትዮጵያን ችግር ቸርነቱ ይፍታልን። በቤታችንም ድንግል ማርያችን ሀገር በቃል ኪዳን የተቀበለች አስራት የተቀበለች በዚህ ጊዜ ነው፣ በስደቷ ጊዜ ነው ባለቀሰች በት ጊዜ ነው። በእንባዋን ባፈሰሰችበት ጊዜ ነውና አሁንም ያን እንባዋን እያሰብነ በእሷና በልጇ ፊት የወረደውን እንባ እያሰብነ እያለቀስነ እንለምናት፣ እንማጸናት፣ እሱንም እንለምነው። ለእኛ ብለህ ነው ሰደድ ካልነ ስደቱን እናስበው፣ መቤታችንም እናስባት፣ እንባዋን እናስበው። ችን ተርቦልናል፣ ለጥማታችን ተጠምቶልናል፣ ለሞታችን ሙቶልናል። እኛ የሆነውን ሁሉ ሁኖልናል። እኛ ለሱ አንሆንነትም እንጂ በተለይ ለየት ያለ ልብስ የለበሰ ሰው ካየች እመቤታችን እደነግጥ ነበረ። ልጄን ይገሉብኛል እያለች እኔ ሰው ባየው ቁጥር የተጨነኩ ነው። በተለይ ወንድ ልጅ ካየሁኝ ልጄን ይገሉብኛል እያልኩኝ እደነግጣለሁ። በመንደር መሄዱን ትተን ጫካ ለጫካ እንሂድ አለች እመቤታችን፣ ሰው ላለማየት ሰው ጨካኝ የሆነበት ዘመን ሰው ክፉ የሆነበት ዘመን እንኳን ፍጡራንን ፈጣሪ መድኃኔ ዓለም ክርስቶስን የሚያድንበት ሰው ሰው ፈጣሪውን ለመግደል የሚያድንበት የፈጣሪን እናት ድንግል ማርያምን የሚያሳዝንበት ዘመነ ሄሮድስ ይባላል። ዘመኑ ዘመነ ሄሮድስ ይባላል። ሰው እንደ ዶሮ የሚታረድበት፣ ለሰው ነፍስ ራሔ የማይደረግበት በተለይም ሕፃናትን ዘመነ ሄሮድስ ይባላል። የጨካኙ የሄሮድስ ዘመን፣ ያውሬው የሰው በላው የሄሮድስ ዘመን፣ ሰው ደም ያሰከረው፣ የሕፃናት ደም ሲፈስ፣ ሕፃናት ሲታረዱ፣ በሱ ላይ ያደረው ሰይጣን የህፃናትን ደም በማፍሰሱ ደስ የሚለው። እንዳሁኑ ዘመን እኮ ህፃናት እየታረዱ ነው። ሰይጣን መስዋዕት እየሆኑ እየቀረቡ እኮ ነው። ዘመኑ እኮ ዘመነ ሄሮድስ ነው። ስድስት ስሳ ስድስት የሚባለው ገብቷል። ሐሳዌ መሲሕ ሰይጣን ነው የሚመለክ። እሱ መስዋዕት ደግሞ ሰው ነው። የህፃናትን ደም ነው የሚልስ። አሁን ያ እየተሠራ ነው። ወንዱ ሴት የሆነበት ዘመን፣ ራሱን የቀየረበት በኃጢአት በግብረ ሰዶ ሰው ሰይጣን መስዋዕት የሚያቀርብበት ህፃናት የሚታረዱበት ዘመን ያለፈው ያለው መነው ሄሮድስ ተብሎ በአንድ ላይ ይነገራል። ዛሬም ለሰይጣን ህፃናትን መስዋዕት እያደረገ የሚሰዋ ካለ ሄሮድስ ነው። መሬታችን በጊዜ ተጨነቀች ልፍለው ደግሞ ይማከራሉ። እመቤታችን በጣም አልቅሳለች። ማለት ለምን ሂዳ ብትመለስ ውሃም አላገኘች። የልጇን ጫማ፣ የወርቅ ጫማ ሰሎሜን አታለው ወስደውባት፣ ምሪር ብላ አልቅሳለች ይላል። አስለቅ አልቀሳለች። ዛሬም ፊታን አንስረቀው፣ ድንግል ማርያምን አንስረቃት። ያንን ልብስ ሽፍቶች ቀምተው ወሰዱ። ልብሱን ቀምተው አይተውትም ይገሉብኛል ብላ ነው እንጂ ዋን አወረደችው፣ አፈሰሰችው። ዋ በፊቷ አወረደ ድንግል ወይ አይንሽ የፈሰሰውን እንባ በልጅሽ ፊት የወረደውን እንባ አሳስል እንባ ይለዋል። መራራ ንባሃ መሪርንባሃ መራራ ንባሃ መንታው የሚወርድ ንባሃ አይንሽ የወረደውን መሪርንባሃ ቁጡን ባሃ ፊት የሚያቃጥል ማለት ነው። ፊት የሚያንጣጣ ማለት ነው። እኛ በጫካነ ያለች ዘመድ የለ ሰው የለ ሰው ሀገር ናት። አባት የለ እናት የለ እንደጠበበሽ እኔን የሚጥበበኝ፣ እንደጨነቀሽ እኔን የሚጭነቀኝ፣ እንደከፋሽ እኔን የሚክፋኝ፣ እንዳዘንሽ እኔም ልዘን። ጨካኝ እጅ ሲወድቁ በጣም ያስጨንቃል። ልጄ ልትሞት ነው ልልናያይ ነው ያለች ማልቀስ ጀመረች ይላል። አንድ ጊዜ ታቅፈዋለች፣ አንድ ጊዜ ትስመዋል። ስታቅፈውም በዚህ በመንታው የሚወርደውን ዋ በፊቱ ላይ ይወርድ ነበር፣ ስትስመውም በሁለቱ ጉንጮቿ መንታ መንታ ዘለላ ንባ ይወርዱ ነበርና ፊቱ ያጥበው ነበረ። ልጄ ሆይ ደምህ ሲፈስ ከማይ እኔ መጀመሪያ እንድሞት ጸድልኝ ብላም ትጠይቃለች የልጅ ደም ሲፈስ ከማይ እኔ የመጀመሪያ ልሙት ብላ ሞትን ለምናለች የለመነችበት